ጊዜው አስጨናቂ ዜናዎች የሚሰሙበት ሆኗል። በየዕለቱ ለጆሮ የሚደርሱ መረጃዎች የሚያስፈሩ ናቸው። የሚፈጠሩ ክስተቶችም አስደንጋጭ እየሆኑ ከመጡ ሰነባብቷል። የኃጢአታችን ደሞዝ እየተከፈለን ይመስል አለማችን ልትቆጣጠረው በማትችላቸው በሽታዎች ስትጨነቅ መክረሟ የቅርብ ጊዜ ትዝታ ሆኖ ሳለ በሀገራችን ኢትዮጵያ ሕዝቡን ሁሉ ያስደነገጠ በሽታ መከሰቱ ተሰምቷል። የኮቪድ ወረርሽኝ የዓለምን ሕዝብ በአንድ ያስጨነቀ የገደለ ዛሬም ድረስ ያልሻሩ ጠባሳዎችን የጣለ መሆኑ አልተረሳበት የፈጠረውም ቀውስ ትዝታው ባልደበዘዘበት ሁኔታ በኢትዮጵያ ምድር የተከሰተው ምንነቱ ያልታወቀ በሽታ ከፍተኛ ስጋት ፈጥሯል። በትናንትናው ዕለት በተሰራጨው መረጃም በዚህ በሽታ የሞቱ ሰዎች መኖራቸው ሲነገር፣ ሌሎች በበሽታው የተያዙ ሰዎች እንዳሉ ተሰምቷል። እጅግ በሚያሳዝን ሁኔታም በዚህ ምንነቱ ባልታወቀ ህመም ምክንያት ከሞቱት ሰዎች መካከል ሁለቱ የሕክምና ባለሙያዎች መሆናቸው መሆናቸው ተነግሯል። የአካባቢው ሰውም በዚህ ጉዳይ ከፍተኛ መረበሽና ድንጋጤ ውስጥ እንዳለ ሲሰማ ሀዘን እንኳን ለመድረስ ፍርሃት ውስጥ መሆናቸውም ተነግሯል። ከሞቱት ሰዎች በተጨማሪም በበሽታው ተይዘዋል ተብሎ የተጠረጠሩ ሰዎች በለይቶ ማቆያ ውስጥ እንዲቆዩ መደረጉም ተሰምቷል። ይህን መረጃም ተከትሎ የጤና ሚኒስቴር የጥንቃቄ መልእክትን የያዘ መግለጫ አውጥቷል። ስለተፈጠረው በሽታ ምንነት የገለጸው የጤና ሚኒስቴር ሕዝብ ጥንቃቄ ሊያደርግባቸው የሚገቡ ነጥቦችን በመዘርዘር ማሳሰቢያን አስተላልፏል። ለመሆኑ ይህ ምንነቱ ያልታወቀ በሽታ የተከሰተው የት ነው? በበሽታው የተያዙና የሞቱ ሰዎችስ ምን ያህል ናቸው? ከጤና ሚኒስቴር የተላለፈው የጥንቃቄ መልእክትስ ምን ይላል? ሁሉንም በዝርዝር ወደ እናንተ እናደርሳለን ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል በዛሬውም መሰናዶ ከፍተኛ ድንጋጤና ፍርሃትን ስለፈጠረው ምንነቱ ያልታወቀ ህመም የተሰሙ መረጃዎችን እንዲሁም የጥንቃቄ መልእክቶችን ወደ እናንተ እናደርሳለን ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ ና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ በደቡብ ኢትዮጵያ ክልል አሪዞን ጂንካ ከተማ ከሰሞኑን ምንነቱ ባልታወቀ ህመም የአምስት ሰዎች ህይወት ማለፉ ተሰምቷል። ጉዳዩ በጂንካ ከተማ ነዋሪዎች ዘንድም እጅግ ከፍተኛ መረበሽ መፍጠሩ ተሰምቷል። የከተማዋ ነዋሪዎችም ሰው ተጨንቆ ነው ያለው፣ ሀዘን እንኳን ለመሄድ ፈርቶ የሚቀርብ በድፍረት የሚሄድም አለ፣ የመረበሽ ስሜት ውስጥ ነው ያለነው ሲሉ ሁኔታውን ተናግረዋል። የጂንካ አጠቃላይ ሆስፒታልም ከቀናት በኋላ ለሞት እየዳረገ ባለውና ምንነቱ ባልታወቀ በሽታ ምክንያት ከፍተኛ ድንጋጤ ውስጥ መሆኑ ተዘግቧል። የሆስፒታሉን ዶክተሮች ጨምሮ የሌሎች አምስት ሰዎች ህይወትም ማለፉ ተነግሯል። በዚህ ምንነቱ ባልታወቀው ህመም ወደ ጂንካ ሆስፒታል ገብተው ከነበሩ ሶስት ሰዎች ውስጥ አንዱ በሆስፒታሉ ህይወቱ ያለፈ ሲሆን ሁለቱ ደግሞ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ በመንገድ ላይ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉ ተሰምቷል። በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉ ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተገልጿል። ለጊዜው ምንነቱ ባልታወቀ ህመም በአጠቃላይ የአምስት ሰዎች ህይወት ሲያልፍ፣ ጉዳዩ በጂንካ ከተማ ከፍተኛ ጭንቀት መፍጠሩ ተነግሯል። በጂንካ ሆስፒታል የሚሰሩ ሐኪሞች እንደተናገሩትም ታምመው የመጡትና የሞቱት በአንድ ቤተ ክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ ሶስት ሰዎች መሆናቸውን አረጋግጠዋል። በአስር ቀናት ልዩነት ትናንት ከትናንት ወዲያና ዛሬን ጨምሮ በአጠቃላይ አምስት ሰዎች ሞተዋል ያሉት የጤና ባለሙያዎቹ ህይወታቸው ካለፈው ውስጥ ሁለቱ ከታማሚዎቹ ጋር ንክኪ የነበራቸው በጂንካ ሆስፒታል ይሰሩ የነበሩ ሐኪምና ነርስ መሆናቸውን አረጋግጠዋል። ሐኪሙና ነርሱ ካለው የስራ ባህሪ አንጻር ቀጥተኛ ንክኪ ከሰዎች ጋር ቢኖራቸውም የህመማቸው ምክንያት ከንክኪያቸው የተነሳ ነው ብሎ ለማለት ትንሽ ጠለቅ ያለ ማጣራት እንደሚጠይቅ ተናግረዋል። ለጊዜው ምልክቶቻቸው ተመሳሳይ መሆኑ ብቻ አዲስ ወረርሽኝ ነው ለማለት እንደማያስደፍር የተናገሩት የሆስፒታሉ ሰራተኞች ታማሚዎቹ ሲመጡ ያሳዩት የነበረው ምልክት የወባ አይነት ምልክት ነበር የሚበር ያሉ ሲሆን አንዳንዶቹ ደግሞ ደም ባፍንጫቸው መምጣትና ማስቀመጥ ምልክት ያሳዩ እንደነበር ተናግረዋል አንደኛው ጅንካ ሆስፒታል ነው ያረፈው አንደኛው ደግሞ መንገድ ላይ እያለ ነው ያረፈው ሌላኛው ደግሞ ሐዋሳ ሪፈራል ሆስፒታል እየተደዳ እያለ አርፏል ሲሉ መረጃውን ሰጥተዋል የዛሬ ሁለት ሳምንት አካባቢ አንድ ታካሚ ተመሳሳይ ምልክትን አሳይቶ አርፎ ነበር ነገር ግን ያ ነገር ተረስቶ ከቆየ ከአንድ ሳምንት በኋላ ከሞተው ሰው ጋር ንክኪ የነበራቸው እነዚህ ሰዎች ምልክቱን ማሳየት ጀምረዋል ብለዋል ሪፈር የተደረጉት ታማሚ ታማሚዎች ባለፈው ሳምንት አርብ የነበረ ሲሆን አንደኛው ታማሚ በሆስፒታሉ እያለ ሲያርፍ፣ ሁለቱ በበሽታው የተያዙ ሰዎች ሰኞና ሮብለት ጠዋት ህይወታቸው ማለፉ ተነግሯል። የዞኑ የጤና መምሪያ ስለ ጉዳዩ ምንም አይነት መረጃ ያወጣው ነገር ባይኖርም ጂንካ ሆስፒታል ውስጥ እንቅስቃሴዎች አሉ። ጉዳዩን ለማጣራት ከክልሉ የመጡ ሰዎች ጋር እየሰራ ነው ብሏል። የአሪዞን ጤና መምሪያም በሰጠው ምላሽ ጉዳዩ በፌዴራል ደረጃ ጭምር መግለጫ የሚሰጥበት ስለሆነ ለጊዜው ምንም አይነት መረጃ መስጠት እንደማይችል የተናገረ ሲሆን የዞኑ ጤና መምሪያ የላብራቶሪ የናሙና ምርመራ ገና አላለቀም፣ ምርመራው ላይ ስለሆነ ሲረጋገጥ በፌዴራል ወይም በክልሉ ደረጃ መግለጫ እንደሚሰጥ ተናግሯል። የዞኑ ጤና መምሪያም ሁሉም መረጃ ሲጠናቀቅ በፌዴራል ወይም በክልሉ በኩል ይፋ ይደረጋል ካለ በኋላ የኢትዮጵያ ጤና ሚኒስቴር መግለጫ አውጥቷል። የጤና ሚኒስቴርም ባወጣው መግለጫ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልል ጤና ቢሮዎች ጋር በመተባበር የህብረተሰብ ጤና አደጋዎች እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ስራዎችን እያከናወነ ይገኛል ብሏል። በአሁኑ ወቅትም በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች ያመለከቱ ሲሆን እስካሁን ድረስ ስምንት ሰዎች በበሽታ የተጠረጠሩ መሆኑን አስታውቋል። በዚህም መሰረት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ ሲሆን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 ሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር በአፋጣኝ ወደ ህክምና ተቋማት መሄድና በወቅቱም የላብራቶሪ ምርመራ ማድረግ እንደሚያስፈልግ ተናግሯል። እንዲሁም ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚኖርብን አሳስቧል። እንዲሁም ሁልጊዜ እጅን በሳኒታይዘርና እንዲሁም በውሃና በሳሙና መታጠብ ማጽዳት፣ ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል ሲል የጥንቃቄ መልእክቶችን በመዘርዘር ማሳሰቢያ ሰጥቷል። ውድ የአማርያ ዩቲዩብ ቤተሰቦች እንዲህ አይነት በሽታዎች ሲከሰቱ ከፍተኛ ድንጋጤና ፍርሃት የሚፈጥር ቢሆንም ነገር ግን ከፍርሃት ባሻገር በጤና ባለሙያዎች የተላለፈን የጥንቃቄ መልእክቶችን መተግበር አስፈላጊ ነው። ከሁሉ በላይ ደግሞ ወደ ፈጣሪ በጸሎት መለመን የመጣውን በሽታ አርቅልን፣ ታረቀን ብሎ መጸለይ ያስፈልጋል እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸርቆዩልን